ኦርቶዶክሳዊ ጥያቄና መልስ ፕሮግራማችን ዛሬም እንደቀጠለ ነው። ዛሬ ደግሞ የመጀመሪያውን ጥያቄ ለእህታችን እናቀርባለን። ጥያቄው በጣም ቀላል ነው፣ ብዙዎቻችሁ እንደምትማሩበት ተስፋ አደርጋለሁ። የመጀመሪያው ጥያቄ ሥላሴ ምን ማለት ነው የሚል ነው። ሥላሴ ማለት ልዩ ሦስትነት ነው። ሥላሴ ማለት ልዩ ሦስትነት ነው ብላለች። እንግዲህ እንዳገኘችው ተስፋ አደርጋለሁ። ሁለተኛው ጥያቄ ማርያም ማለት የቃሉ ትርጉም ምን ማለት ነው? ማር ሁላችንም እንደምናውቀው ማር ማለት ጣፋጭ የጣፈጠ ምግብ ሲሆን፣ ያም ደግሞ የሰማያት አርያም ላይ የሚመገቡት ምግብ ሲሆን፣ አንድ ላይ ተምጻረው የአርያም ምግብ ጣፋጭ የሆነ ምግብ ማለት ነው። ያሰማልን። ስለዚህ ማርያም ማለት ማር የምድራውያን ሰዎች የሚመገቡት የሚጣፍጥ ሲሆን፣ በምድርም በሰዎች ዘንድ በሰማይም በመላእክት ዘንድ የምጣፍጭ ነች ሲሏት ማርያም ብለዋታል። አንድም ማርያም የሚለው የስሙ ትርጉም ይከፋፈላል። ማ ማለት ማይደረ መለኮት፣ ር ማለት ርግቤ ይቤላ፣ ያ ማለት ያንቀሃዱ ሀቤኪ ኩሉ ሰብ፣ ም ማለት ምስጋት ወመሳል ወመስተስሪ ሀጢአት ተብላ እመቤታችን ትመሰግናለሽ ማለት ነው ናም